አንድ ማሚቱ የምትባል ልጅ ነበረች። ማሚቱ በጣም ጎበዝ፣ እናትና አባቷን የምታከብር፣ ጎረቤቶቿን፣ እህት ወንድሞቿን የምትታዘዝ ልጅ ነበረች። ማሚቱ በትርፍ ሰዓቷ ቤተሰቦቿን በስራ የምታግዝ በጣም ጎበዝ ልጅ ናት። የቤት ስራዋን ትሰራለች ታጠናለች። ይህን ሁሉ ስትጨርስ ደግሞ ቁጭ ብላ መጽሐፏን ታነባለች። ታዲያ አንድ ቀን ትምህርት ቤት ሄዳ ስትማር ማታ ቶሎ እንቅልፍ አልተኛችም ነበርና ትምህርት እየተማረች እያለ እንቅልፍ ወሰዳት። ትምህርት የሚያበቃበት ሰዓት ስለደረሰ ደውል ተደውሎ ሁሉም ከክፍሉ ሲወጡ ማሚቱ ግን ጠረጴዛ ላይ እንደተኛች ሁሉም ትተዋት ይሄዳሉ። ማሚቱ ስትነቃ ግን ክፍል ውስጥ ማንም ስላልነበረ ደነገጠች እና አለቀሰች። እየሮጠች ደብተሯን ይዛ ከክፍል ወጣች። እየመሸ ስለነበረ ወደ ቤቷ የምትሄድበት መንገድ ጠፋት፣ አለቀሰች። በኋላ ግን ማልቀስ እንደሌለባትና ምን ማድረግ እንዳለባት ማሰብ ጀመረች። የቤተሰቦቿን ስልክ ቁጥር ታውቅ ስለነበረ ቤተሰቦቿ ጋር ስልክ እንዲደውሉላት መንገድ ላይ ያገኘቻቸውን አንድ በእድሜ የገፉ አባት አግኝታ፣ አባባ እባኮትን ቤቴ በምንጋ እንደምሄድ ስለጠፋብኝ ቤተሰቦቼ ጋር ደውልልኝ አላቻቸው። አባባም ልጄ በዚህ በምሽት እዚህ ምን ትሰሪያለሽ? ብለው ጠየቋት። ማሚቱም የሆነውን ሁሉ ነገረቻቸው። ከዛ ደወሉላትና እናትና አባቷ በማምሸቷ እየተጨነቁ ስለነበረ ማሚቱን በማግኘቷ በጣም ደስ ብሏቸው ይዟት ወደ ቤታቸው ሄዱ። ተረቴ መልሱ፣ አፌን በዳቦ አብሱ። ከማሚቱ ተረት ምን ተማራችሁ? እኔ የተማ ጎለቤት አባትና እናት ትሰማለች ታከብራለች፣ እና ጥሩ ልጅ ናት። እኔ የተማርኩት ማሚቱ ሁል ጊዜ ታጸዳለች፣ ታጠናለች። በትርፍ ጊዜዋ ደግሞ ቤተሰባችን ደግሞ ታገዛለች። ማሚቱ ስጠፋ ትምህርት ቤቱ ስጠፍታ እሷ ወጥታ አንድ ሰውን አገኛች። እናንተም የቤተሰብ ስልክ ቁጥር ማወቅ አለባችሁ። ማሚቱ ትምህርት ቤት ሄዳ ተኛት። እኛም በጊዜ መተኛት አለብን። ማሚቱ በጊዜ ስላተኛች ትምህርት ቤቷ ስተኛች ማንም አልነበረም። እኛም እንደ ማሚቱ ታዛዥና ጎበዝ ተማሪ መሆን አለብን። ቻው በሉ ባይ ባይ